ይህን አብርሽና ሮታ ሰርግ ትልቅ እውጥ ፈጥሯል። ሚዲያ ላይ ማለት ነው እንግዲህ ሶሻል ሚዲያ ላይ የመዳም ቅመሞች አንዳንዶቹ እሰይ ብለው እያጨበጨቡ ይገኛሉ። አንዳንዶች ደግሞ ገንዘቤን ተበላው ብለው እያለቀሱ ይገኛሉ ማለት ነው። በመጨረሻም አብርሽ እንግዲህ ተጠይቆ ነበር። አብርሽ የሰጠው ምላሽ ደግሞ በጣም አስገራሚ ነው ማለት ነው። አብሬሽ በግሩፕ የሚደረጉ ነገራቶች በሙሉ አይመለከተኝም፣ አይወክለኝም። እኔ የደረሰኝ ነገር የለም የተጥኝም ሰው የለም ብለዋል። አሰላሙ አሌይኩም ወራህመቱላይ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋ ወደ ሰላም ነው። በያላችሁ በሰላማችሁ ብዙ ተደረፍ በሉ ውድ ቤተሰቦች፣ የምወዳቸው የማከብራቸው። ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እላለሁ። ውድ ቤተሰቦች እንግዲህ ሰሞኑን የአብርሽ እና የሮታን ሰርግ አስመልክቶ በዱባይ እንግዲህ ቀውጪ ቀውጪ የሆነ ሰርግ ተከስቶ ነበረ። በዛ ሰርግ ያው እንግዲህ ሁላችንም የመዳም ቅመሞች ለመገኘት ሞክረን ነበር፣ አንዳንድ ያልተሳካልን ልክ እንደኔ ያሉ ሰዎች እንጂ ሁሉም ተገኝተዋል ማለት ነው። እና እኔም ለመገኘት ሞክሬ ነበር አልተሳካልኝም፣ ብያቸዋለሁ። በዛም ምክንያት አልተገኘሁም። እና አንዳንድ የመደብ ቅመሞች ገንዘብን ተበላው ብሎ በሶሻል ሚዲያ ላይ እያለቀሱ ተገኝተው አብርሽና አብርሽና እንዲሁም ይሄ ናት የሚባለው ልጅ ያው እንግዲህ ተጠርተው ተጠይቀው ነበረ ማለት ነው። ሲጠየቁ አብርሽ ደግሞ ማለት ነው የሸቃሌት ነገር እንግዲህ ተቋረጠ ማለት ነው። ውድ ቤተሰቦች አብርሽ ሲጠየቅ አብርሽን እንግዲህ አፋጠውት ነበረ እነ ረጁ እነስ መሲ እንዲሁም ደግሞ ተስፊሽ ማለት ነው። ብዙ ሰው ነበረ ጠይቀውት ነበረ። አብርሽ እኔን አይመለከተኝም፣ እኔን አይወክለኝም፣ እኔ የደረሰኝ ነገር የለም፣ በግሩፕ ላይ የሚደረግ ነገሮቶች እኔን አይወክሉኝም ብለዋል ማለት ነው። እንግዲህ አብርሽ ምንም ነገር እንዳልደረሰው፣ ምንም ነገር እንዳልተሰጠው ተናግሯል ማለት ነው። እኔ በነገራችን ላይ እውነት እውነት ለመናገር እኔ አብርሽ እንኳን ቢሰጠው ተሰጠኝ እንኳን ብሎ ቢናገር እኔ አብርሽን መውቀስ አልፈልግም። ምክንያቱም እኔ አሁን ለምሳሌ አንድ ሰው እኔ በጣም እወድሻለሁ በጣም አደንቅሻለሁ ለአንቺ ስጦታ መስጠት አለብኝ ብሎ ድርቅ ካለ ምንም አልለም፣ አመሰግናለሁ ብዬ ስጦታ እቀበላለሁ ማለት ነው። እኔ ካልጠየቅኩኝ ማለት ነው እኔ ሳልጠይቅ ያ ሰው አንድ ሰው እንግዲህ ስጦታ የሚሰጠው የመስጠት አቅም ሲኖረው ነው። አንድ ሰው ደግሞ ስጦታ የሚሰጠው የተሻለ ሰው ሲሆን ነው። ለምሳሌ የተሻለ ሰው ብቻ አይደለም የሚሰጠው፣ በነገራችን ላይ ግን ግን ደግሞ አሁን ለምሳሌ እኛ መዳን ቅሞች በቀላላቸው ሰዎች፣ ሀብታም ለሆኑ ሰዎች በፍጹም ስጦታ መስጠት አይጠበቀብንም ይበለን ብዬ አስባለሁ። ምክንያቱም ከኛ የተሻለ ሕይወት ስላላቸው እነሱ ከኛ የተሻለ ገንዘብ ከኛ የተሻለ ገቢ ስላላቸው ማለት ነው። ነገር ግን አንድ ሰው በፍላጎቱ እኔ ስጦታ መስጠት ፈልጋለሁ፣ አንተን አደንቀሃለሁ፣ አንተን ወድሃለሁ ስለዚህ አድናቆቴን በስጦታ ገልጻለሁ ብሎ ስጦታ ቢሰጡት ለምን ተቀበለ ብዬ እኔ አልወቅሰውም። እውነቴን ነው የምላቸው አልወቅሰውም። ምክንያቱም አንድ ሰው ራሱ ራሱን ማወቅ አለበት እና በቃ በፈቃደኝም ለሰጡት ስጦታ እኔ አብርሽ አይወቀስም። ነገር ግን እሱ ደግሞ አልተሰጠኝም ብሏል። በአጠቃላይ እኔ ምንም አውቀው ነገር የለም ምን ደረሰኝ ነገር የለም ብሏል። እንግዲህ አንድ ሪኮርድ ሰምቻ አለው። አመት ሙሉ ደሞዝ የአመት ደሞዜ ነው ምናምን ብላ የሆነች ልጅ ስታለቀስ ሰምቻለሁኝ። አላውቅም፣ ቀነበር ይሆን እውነት ይሆን አላውቅም፣ ወላሁ አለም። ነገር ግን እንደዛ የሚያደርጉ መቼም አብረሽ አስገድዶ እነዛን ልጆች እንደዚህ ያደርጉልኝ አይለም። በፈቃደኝነት አንድ ሰው ፈቅዶ ፈልጎና ፈቅዶ ወላ እውነት እኔ ስሬስ የምሬ ነው ፈቅዶ በፈቃደኝነት አለኝ ተርፎኛል ብሎ እንግዲህ እኛ ከኢትዮጵያ ስንመጣ የድሃ ማህበረሰብ የድሃ ቤተሰብ ልጆች ነን። አብዛኛው ኢትዮጵያዊ ማለት ነው። ባይቸግረው የሰው ቤት የሚቀጠር ሰው የለም። ባይቸግረው የሰው ኩሽና ገብቶ የሚሰራ የለም። ቸግሮ ነው መተን የሰው ቤት ያለ ነው እና በዚህ ሁኔታ ላይ ራሳችን እንኳን ከዚህ ችግር ሳናወጣ ለሀብታም ልድላው ላልቸግረው ሰው ስጦታ የምንሰጥ ከሆነ ይሄ የራሳችን ችግር እንጂ የሌላ ሰው ችግር አይደለም። ስለዚህ መጀመሪያ ችግራችንን ማወቅ እራሳችንን እያለብን ያለብን ማንም ሊያውቅልን ሊያስብልን አይገባም። ብዙ ጊዜ ይመከራል ብዙ ጊዜ ይባላል። እና ሰው እንኳን እኛ አንዳንዴ ምክር ስንለግስ ለቤተሰቡ እንኳን ዝም ብላችሁ አትርዱ ይባላል። እንኳን ለማታውቁት ቀርቶ በዩቱብ ለምታውቁት ለአድናቂ ማለት ነው። እንኳን ለማታውቁት ሰው ቀርቶ ለምታውቁት ሰው እንኳን ለራሳችሁ ደብቁ አስቀምጡ ይባላል ማለት ነው። እና እነዚህ ሰዎች ፈቅደው ፈልገው በፈቃደኝነት ስጦታ ካበረከቱለት እኔ እሱ ጥፋተኛ ነው ብዬ አለቅሰውም በፍጹም ማለት ነው። እውነቴን ነው፣ ከበረኝ ነው፣ ወላሂ እንትን ለማለት አይደለም። አንድ ሰው በፍላጎቱ ስጦታ ከሰጠ ሰጠ። እሱ ስጦኝ ብሎ ጉፈንድሜ አትጠይቀም፣ እርዱኝ አላለም፣ አሰባስቡልኝ፣ የጋብቻ ገንዘብ አጥሮኛለሁ ሰርጌን ደግሱልኝ አግዙኝ እርዱኝ አላለም። ስንት ሰው እርዱኝ ብሎ ይረዳ የለ እንዴ? በቃ ህይወት ከብዶኛል ደክሞኛል፣ ቸግሮኛል ብሎ እኮ እርዱኝ የሚል ሰው አለ ይረዳል። ሰው በፈቃደኝነት ማለት ነው። ግን እሱ እንደዛም ሆኖ አግዙኝ እርዱኝ ሰርጌን ደግሱልኝ ጠሩኝ ይህን አርጉልኝ አላለም። አላየለም አንድም ቪዲዮ ምንም ማስረጃ የለም። ስለዚህ ሰው በራሱ ፍላጎት በራሱ ተነሳሽነት ማንም ሳያስገድደው ስለሚወዱት እና ስለሚያደንቁት አንዳንድ ሰው ምንድነው የሚባል ነገር አለ። በቃ አንዳንድ ሰው የሰው ውዴታ አለ። አንዳንድ ሰው የሰው አድናቆት የሰው ውዴታ የሆነ ይሳካለታል ማለት ነው። አንዳንድ ሰው ከመሬት ተነስቶ ሰው ይጠለዋል። ምንም መጥፎ ባይሰራ እና እሱ የሰው ውዴታ አላቸው እነሱ እንትን በቃ ሶሻል ሚዲያ ላይ ይወደዳሉ። ሁሉም ይወዳቸዋል። ሁሉም ያደንቃቸዋል። የሚወዷቸው ሰዎች ስጦታ ሰጧቸው፣ አለቀ። ቢሰጧቸው እንኳን ማለት ነው እሱ ግን አላቅም ብለው አልደረሰኝም ብለል ማለት ነው። እና ቢሰጡት እንኳን እሱ አይወቀስም፣ እንደኔ መወቀስ የለበትም እና ማንኛውም ሰው ፈልጎ አድንቋቸው ስለሚወዳቸው ስለሚያከብሯቸው በፍላጎቱ የሰርግ ስጦታ ያው ከሰርግ በፊትም ስጦታ ቢሰጧቸው እነሱን አያስወቀሳቸውም፣ አያስጠይቃቸውም ማለት ነው። እዛ ጋ አሁን ሲነሳ የነበረው ምንድን ነው የመዳም ቅመሞች የሆነ ችግር ሲደርስባቸው ማንም አይደርስላቸውም ሲባል ነበር። እና ይህንን የሚያውቁት መጀመሪያው ራሳቸው መሆን አለበት። የመዳም ቅመሞች ራሳቸው ይሄን ሊያውቅ ይገባል። እኔ ችግር ላይ በወጥቅ ማንም ይደርስልኝ አንድ ሰው ከራሱ በላይ ማንም ሊያውቅለት አይገባ ማወቅ ያለብን ነገር ይሄ ነው። ዋናው ማወቅ አለብን ነገር እኔ ከራሴ በላይ ማንም ለእኔ ሊያውቅልኝ አይችልም። ከራሴ በላይ ማለት ነው። እኔ የሚጠቅመኝን የሚጎዳኝ ራሴ ያውቃለሁ በቃ እነሱ ማድረግ ካለባቸው አሁን ለምሳሌ ለእነ አብርሽ እንኳን አታርጉ ቢባሉ ባያደርጉት ለሌላ ሰው ያደርጉታል። ምክንያቱም ችግር አለባቸው የአስተሳሰብ ችግር አለባቸው ማለት ነው። የአስተሳሰብ ችግር ባይኖርባቸው አብርሽ እና ሩባ እርዳታ ያስፈልጋቸው፣ ቪዲዮቸውን ይውላቸው፣ ከቻሉ ሼር አደርጉላቸው የሚጠቅማቸውን ነገር ማለት ነው። ከዛ በተረፈ ከነዚህ ከመዳን ቤት ከሚሰሩ ሰራተኞች ለአብርሽና ላብታ ምንም ነገር አያስፈልጋቸው፣ ምክንያት እነሱ የተሻለ ኑሮ ስለሚኖሩ እነሱ ጸዳ ባለቤት ጸዳ ያለ አፓርታማ ነው የሚኖሩት። ጥሩ ኑሮ ነው የሚኖሩት፣ ልክ ውጭ ሀገር ሰው እንደሚኖረው ማለት ነው። እኛ እኛ ለራሳችን አንድ ዳሽ ጎጆ ካል ያልሰራን ሰዎች ማለት ነው፣ እነሱን እንረዳለን ካል። ይሄ የኛ ችግር እንጂ እነሱ ችግር አይደለም። ና እኔ በዚህ እውነት ለመናገር ምንም አልወቅሳቸውም። ወላሂ የፈለገ ሰው የፈለገ ቢንጫጫ ነው አልወቅሳቸውም። ምንም አልፈርድባቸውም። ምክንያቱም ሰው ፈልጎ ነው የሰጣቸው። ሰው ፈልጎ ከሰጣቸው ደግሞ አልፈልግም አትሉም። በዚህ ሰዓት ኑሮ ውድ ነው። ሰው ሁሉ ጥቅመኛ ነው። እውነቱን እንነጋገር እውነቱ እውነቱን እንነጋገር ስንል ሁሉም ሰው ጥቅመኛ ነው እና በዚህ ኑሮ በዚህ ሰዓት አንድ ሰው ልስጥ ካሉት እምቢ አምቢ የሚል ሰው የለም። ማንም ሰው ማለት ነው ሶሻል ሚዲያ ላይ፣ ቲክቶክም ላይ፣ ዩቱብም ላይ የሚታዩዋቸው የሚመክሩ የሚናገሩ ቪዲዮ የሚሰሩ የሚያሰራጩ የሚያሰባስቡ የሚረዱ ሁሉ ጥቅም ከኋላ አለው። ሁሉም ለጥቅሙ ነው ማለት ነው። ኤኬሌ ጀግና ነው ኤኬሌ እንደዚህ ነው ጥሩ ሰው ነው እንላችኋለን። ሁላቸውም ግን የራሳቸውን የሆነ ነገር ያገኛሉ። ምናልባት ፍምስና ሊሆን ይችላል። ምናልባት ፎሎ ሊሆን ይችላል። ምናልባት ከሚረዱበት ገንዘብ ሊሆን ይችላል። ያም ሆነ ሁሉም ሰው የራሱ የሆነ ጥቅም ያገኛል ማለት ነው። ስለዚህ እኛ ዝም ብለን ሰዎች በተናገሩት እንትን ማለት ነው መጓዝ የለብንም ማለት ነው። እና ቆም ብለን ልናስብ ይገባል። እና ዝም ብለን አንፍረት። አብርሽ እና ሩታ ምንም ያጠፉት ነገር የለም፣ ጥፋት የለባቸውም። ሲጀምራል ደረሰኝም ብለዋል። ቢደርሳቸውም ፈልጎ ከሰጧቸው ለሰጡት ይስጣቸው። በወጣይ ተካ ነው የምለው፣ በወጣይ ተካ እናላቸዋለን። አልምኝም ትልቅ ሶሻል ሚዲያ ላይ ትክፍል ፈጥሯል ማለት ነው፣ ውዝግብ ፈጥሯል። አብርሽና ሩታ እንደዚህ አደረጉ ተብሎ ስማቸው እየጠፋ ነው። እሱ ግን ምንም ማቀው ነገር የለም ብሏል። እና እኔንም ማለት የፈለግኩት ስማቸው መጥፋት የለበትም። እንደዚህ አደረጉ መባል የለበትም። መወቀስ የለባቸው ሰዎች ፈልገው ራሳቸው ቅመሞች ከሰጡ መወቀስ የለባቸው። ምክንያቱም ፈልገው ነው የሰጧቸው። አለቀ እንዴ! እኔ አሁን ገንዘብ ቢኖረኝ ከተረፈኝ ማለት ነው ከተረፈኝ ብሰጣቸው፣ ማን የከለከለኝ? መብት እኮ ነው፣ መብት ነው። ለምፈልገው ሰው ለማደንቀው ሰው የመስጠት መብት አለኝ። ገንዘቤ እኮ ነው፣ የግል ገንዘቤ እንዲህ። በእኔ ገንዘብ ማንም ሊያዘው ይገባው? እንላችኋለን። ቅመሞችዬ ሁሉም ሰው የራሱ የሆነ ጥቅም አለው የራሱ የሆነ እንትን አለው። በቃ እኔ ለነሱ ነው የምጨነቀው፣ እኔ ለነዛ ነው የምጨነቀው ምናምን ብሎ የሚያስጣብጡ ሁሉ ማለት ነው አብዛኞቹ ለራሳቸው ሲሉ ነው። አብዛኞቹ ለራሳቸው ለመወደድ ሲሉ ነው። እውነቴን ነው የምላችሁ። በቃ ለመወደድና ማሽቃበጥ ነው። እነሱ ከተሰጣቸው ፈልጎ የሰጠ ይስጥ ምን አገባቸው እንዴ? ምን አገባቸው? እና ለማንኛው ሰላማችሁ ብዙት ይበልልኝ። ብዙ አወራሁኝ።